ጋይስ በውበታችሁ አትመኩ። ውበት ረጋፊ፣ ውበት ጠፊ ነው። በውበታችሁ አትመኩ። ውበት ፈራሽ ነው። በውበቷ የምትመካ አንድ ልጃለች። እዚ ቪዲዮን አይተን እንመለስና ከዛ ኮሜንት እናነበር። እንደዚህ አይነት ውበት የትም ነው የማይገኘው። ጋ ባሴ ነው ማምረው። ማይ ጋድ ማሻአላ ነጠላ ጫማ ነው አየፋ ቢድ ጉንጭሽን ከሳምኩ በኋላ ታክሲ ይዤ ነው ግንባርሽን ልስም የምሄደው። ይበልሽ እሽቁምጥር አለብሽ እና ምን ድሮ ልጅ እያለሁ ፊቴን በኒኬል ሳይው ራሱ እንደዛ አረዘመ። ልጅ ያለው ግን ሁሉንም ሰው ፊቱን በኒኬል ያይ ነበር ማለት ነው። ሜካፕ ስትሰሪ በካሬ ተነጋግረሽ ነው። ኦ ማይ ጋድ ፊት ተመለለው። ኧረ ተው እንጂ! ወይ በጣም ቆንጆ። ሙዝን የሚያስንቁበት እነመጣመሙ ምናምን፣ አትቀልጂ። ፊትሽን አሳይና ጋይስ እንሰማለን አንፈርድም፣ ትላላችሁ ግን ትፈርዳላችሁ። እኔ ቆይ ስራ በዛብኝ፣ እናንተ የፈረዳችሁትን አፕሩቭ እያደረኩ ተቸገርኩ። እስኪ ለማንኛውም ይሄ ቪዲዮ አይተን እንመለስና ከዛ ኮሜንት እናነባለን። ድሮም ኢትዮጵያን እግዚአብሔር ነው የሚጠብቃት። ፋድ ጠላትህን አርበድብድ ብለህ ብንልክህ ወገብህን ታርበለብዳለህ። ኧረ ተው፣ አንተና ምን አናዋን ግብፅ ላይ የምንፎክር

እኛ እኮ የጆሲ ላይ ደርሰናል።